ጤና ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የዕለቱ ዜናችን ተጀምረዋል። በሚኖረንም ቆይታ አሉ ለኢትዮጵያን እንዲሁም ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለ ጽጌ ነኝ። በሰሜን ሸዋ ዞን የሰብል ብክነትን ለመቀነስና በግብርና ላይ ዘመናዊ የቴክኖሎጂ አጠቃቀምን ለማሳደግ አርሶ አደሩ በራስ አቅም ማሽኖችን የመግዛት አቅሙ እያደገ መምጣቱ ተገለጸ። አሁንም ቢሆን ያሉ የማጨጃ ና መውቂያ ማሽኖች ያለውን ሰብል ለመሰብሰብ በቂ ባለመሆናቸው ባለሀብቶች ወደ ዞኑ እንዲገቡም ጥሪ ቀርቧል። ፋንታነሽ መሀመድ ዝርዝር አላት። ምርታማነትን ለማሳደግ የምርት ብክነትን መቀነስ ቀዳሚው ተግባር ነው። ይህንን ተግባራዊ ለማድረግ አርሶ አደሩ ዘመናዊ የማጨጃና የማውቂያ ማሽኖችን በተገቢ መጠቀም እንዳለበት ይነገራል። አርሶ አደር የሻው ገብረ ጻዲቅ በሞረትና ጅሩ ወረዳ የገርባ ቀበሌ ነዋሪ ናቸው። አርሶ አደሩ መሬታቸውን በስንዴና መሰል ሰብሎች ሸፍነዋል። ይህንን ሰብል በዘመናዊ የማጨጃና ና መውቂያ ማሽን ተጠቅሞ ለመሰብሰብ እቅድ ቢኖራቸውም አቅርቦቱ ላይ ስጋት እንዳለባቸው ተናግረዋል። ያሉት ወደፊት መንግስት የሚያስፈልገውን ብድልም ሆነ የተለያየ ነገር አስቦልን ትንሽ ተስፋፍቶ ይመጣልን በጣም ትርፋማ እንሆናለን ብዬ አስባለሁ። በሞረትና ጅሩ ወረዳ ከ33 ሺህ በላይ ሄክታር መሬት በመኸር ሰብል ተሸፍኖ ከ1.7 ሚሊዮን ኩንታል በላይ ምርት ለማምረት ትኩረት ተሰጥቶ እየተሰራ ይገኛል። ይህ ምርት በዘመናዊ ቴክኖሎጂ እንዲሰበሰብ የወረዳው ግብርና ጽህፈት ቤት ትኩረት ተሰጥቶ እየሰራ መሆኑን የጽህፈት ቤቱ ምክትል ኃላፊ ሙሉጌታ ኃይለስላሴ ተናግረዋል። ይህንን በተቻለ መጠን ሙሉ በሙሉ በኮምባይነር እንሰበስባለን ብለን እንጠብቃለን። ይህንን ለማሳካት እጃችን ላይ ምን አለ የሚለውን የመጀመሪያው ከኮምባይነር አምስት አለን። ሁለተኛ ሲቀጥል ደግሞ ትራክተር በትራክተር የሚወቁ እንትኖች አስርና ከአስር በላይ ያሉ እነሱን፣ እንዲሁም ትናንሽ የእጅ ማሽኖች የእጅ መውቂያ ማሽኖች ከሰባና ከዚያ በላይ ያሉ እነዚህን አቀናይተ አቀናይተ ወደ ስራ እንገባለን ብለን ጠቅላላ ያለንን 14 ሺህ ሄክታር ሳይንቲስት እን በኮምባይነር እንሰበስባል ማለት በዚህ ቴክኖሎጂ እንሰበስባለን ብለን አቅደን እየሰራ እንገኛለን። ከዚህ ባለፈም አርሶ አደሩ ከጊዜ ወደ ጊዜ ቴክኖሎጂ ፍላጎቱ እያደገ በመሆኑ ወረዳው ካቀረበው ቴክኖሎጂ ባሻገር እንደ ወትሮ ሁሉ ከሌሎች አካባቢዎች ገብተው የማጨድና የመውቃት ስራውን የሚያከናውኑ ባለሀብቶች አሁንም ተግባሩን እንዲቀጥሉ ምክትል ኃላፊው ጥሪ አቅርበዋል። መካናይዜሽን እንደኛ ወረዳ ያው የጀርባ አጥንት ሆኗል አሁን በሚታየው ስለዚህ ሁሉም ሰው መካናይዜሽን እንደ ልዩ ፍላጎት አድርጎ እየተጠቀመበት ስለሆነ ለመካናይዜሽን ያለው አስተዋ ፍላጎት የተሻለ ነው። ከጊዜ ወደ ጊዜ ከእለት እለት እየተሻለ ነው። ኢቭን በባለፈው አመታት ስናይ ያሉን እጃችን ላይ ያሉን መካናይዜሽኖች አልበቃ ብለው ከሌሎች ቦታ ሁሉ እየመጡ ስለሆነ አሁንም ቀጣይነት ስላለው ማለት ቀጣይም ከሌላ ቦታ መጥተው ስለሚሰሩልን እሱን ነገር በዚሁ መልእክቴን ማስተላለፍ ፈልጋለሁ። ከሌላ ቦታ መጥተው እንዲሉ በሰሜን ሸዋ ዞን ከ563 ሺ ሄክታር በላይ መሬት በተለያዩ የዘር አይነቶች ተሸፍኖ ከ ሀያ ነጥብ አንድ ሚሊዮን ኩንታል በላይ ምርት ይጠበቃል። ይህ ምርት ብክነት ሳይደርስበት ለመሰብሰብ ዘመናዊ ማጨጃና መውቂያ ማሽኖችን መጠቀም ያስፈልጋል። በዞኑ ቴክኖሎጂን ከመጠቀም አንጻር ጅምር ስራዎች እንዳሉ በዞኑ ግብርና መምሪያ የሰብል ልማት ቡድን መሪ አበበ ጌታቸው ተናግረዋል። ከኮምባይነር አርባስተር እና ትሬሽር ጋር በተያያዘ እስካሁን በዚህ ቴክኖሎጂ ያን በሰፊ ጅምር ያለባቸው ወረዳዎች አሉ እንደነ ምንጃር አካባቢ። ይሁንም እንጂ በተጠናከረ መልኩ ተገብቶበታል ብሎ መውሰድ አይቻልም። ሃምሳ አንድ ኮምባይነር አርቨስተር ነው 2016-17 ምርት ዘመን ላይ መጠቀም ችለን የነበረው። በዚህ የምርት ዘመንም ለሜካናይዜሽን ትኩረት በመስጠት ምርትን በዘመናዊ መንገድ እንዲሰበሰብ ለማድረግ በተሻለ ሁኔታ እንደሚሰራ ቡድን መሪው ገልጸዋል። በዚህ ምርት ዘመን ላይ ለየት የሚያደርገው ከባለፉት ዓመታት እነዚህ 51 ኮምባይን አርቨስተር ከኦሮሚያ ክልል ከምስራቅ ጎጃም አካባቢ ነበረ መጥተው የነበረው። በዚህ ዓመት ግን በተለየ መልኩ የመንግስትም ለዚህ ለሜካናይዜሽን ትኩረት ከመስጠቱ ጋር በተያያዘ ሁለተኛ በዞናችን ያሉ አርሶ አደሮችም አቅም ከማጎልበት ጋር በተያዘ ወደ አምስት የሚሆኑ ኮምባ ሃርቨስተሮች በዞናችን ውስጥ ለማስገባት ተሞክሯል ወይም ርክክብ የተፈጸመበት አግባብ አለ። ስለዚህ በዚህ ምርት ዘመን መጪዎቹን ወይም ከሌሎች አካባቢዎች ብቻ የሚመጣን ቴክኖሎጂ ብቻ ሳይሆን በዞናችን ውስጥ የገቡ ወይም የአርሶ አደር ጠንካራ አርሶ አደሮች ባላት አርሶ አደሮች አሉን እና የእነሱን አቅም አንድ ብለን መጀመር የምንችልበት ዓመት ነው ብሎ መውሰድ ይቻላል። ሁለት መቶ የሚጠጉ አነስተኛ መውቂያ ማሽኖች እንዳሉ የገለጹት አቶ አበበ፣ ቴክኖሎጂዎችን ዝግጁ በማድረግ ወደ ተግባር መገባት እንዳለበት አሳስበዋል። ምርትና ምርታማነትን ለማሳደግ ቴክኖሎጂዎችን መጠቀም አይነተኛ ሚና እንዳለውም ተጠቁሟል። በኩታ ገጠም ያለማነው ሰብል የተሻለ ምርት እንደሚሰጠን ተስፋ ሰንቀናል ሲሉ የሲያ ደብርና ዋዩ ወረዳ አርሶ አደሮች ተናገሩ። በወረዳው በኩታ ገጠም ከለማው ከ24000 ሄክታር በላይ ሰብል በተሰራው የቅድመ ምርት ግምገማ ከ1 ሚሊዮን ኩንታል በላይ ምርት ይገኛል ተብሎ እንደሚጠበቅ የገለጸው ደግሞ የወረዳው ግብርና ጽሕፈት ቤት ነው። ብርቱካን ማሞ ተጨማሪ አላት ኪዳኔ በሾወርቅ ይባላሉ። የሰባ ሁለት አመት የእድሜ ባለጸጋ ናቸው። በአርሶ አደርነት ነው የሚተዳደሩት። በዘንድሮው የ20172018 የመኸር ወቅት ከሌሎች አርሶ አደሮች ጋር በመሆን በኩታ ገጠም ባቄላን እያመረቱ ይገኛሉ። እንደ ዘንድሮ ገጥሞንም አናውቅም። በጣም ደስ የሚል ዝርያ ነው የመጣልን። ይኸው እንደምታዩትም በሰው ቁመት የሚገኝ ባቄላ ነው። አያይዙን ፍሬ በጣም ቆንጆ ነው። አብዛኛው ደግሞ ገበሬው አሁን ይኸው እንደምታውት ይሄንን አርመናል። ዝም አላል። በተሰጠን መመሪያ መሰረት ወረዳው በሰጠን ባስተማሩን መሰረት እያንዳንዱ አርሟል። አርሶ አደሩ የልፋቱን ያህል በምርት እንዲካስ፣ ዘመናዊ የአስተራረስ ዘዴን እንዲከተል፣ ሰብሉን በአግባቡ እንዲንከባከብና ግብዓት እንዲያገኝ ተደርጓል። በግብርና ባለሙያዎች እገዛና በአርሶ አደሩ ትጋት በኩታ ገጠም እየለማ ያለው ሰብል በጥሩ ቁመና ላይ እንደሚገኝ የሲያ ደብርና ዋዩ ወረዳ አርሶ አደሮች ይናገራሉ። አሁን የበፊተኛው ዝቅተኛ ነበር ምርቱ አሁን ከዚያ የበለጠ ነው። ሁለት እጥፍ እጅ ያለው ነው ዋግ ራሱ ክትትል አናደርግም ነበረ። እንድናደርግ ምክር ሀሳብ እየሰጡ ነው እና ከአጠገባችን ተለይተው አያውቁም። የተለያየ ዘር ሲመጣ አሁን እንደምታወቅ ቅጠሉ ራሱ መቸም ያምራል። አሁን ይሄ ራሱ አሁን ላይ ደግሞ እንረጫለን። አሁን ደግሞ እንደግመዋለን። ለምን ዝርዝሩ ይፋፋል። ሌላ ነገር እንዳይከሰት ይቆጣጠራል። ከመሬት ፈንገስ አቅም እንዳይወጣ የመጀመሪያው ተቆጣጥሮታል። የአሁኑ ደግሞ በዝርዝሩ ላይ ያለውን ይቆጣጠራል ማለት ነው። በእውነት በእውነት ይህን ስናይ ደስታችሁን ወሰን የለውም እና መንግስት ይህንን አይነት ዝርያ እንደዚህ እያመጣ ጠቀሜታ ላይ እንድናውል በማድረጉ ደስታችን ወሰን የለው ካለፉት ዓመታት በወሰድነው ተሞክሮና ልምድ በዘንድሮ ዓመት በሰብል ከሸፈነው መሬት ውስጥ ከሀያ አራት ሺህ በላይ በኩታገጠም ገጠም እንዲለማ አድርገናል። አርሶ አደሩን ቀድሞ በማስተማርና በማነጋገር በጋራ እንዲያለማ የጸረ አረም መድኃኒት እንዲጠቀም በወቅቱ ሰብሉን እንዲያርምና እንዲንከባከብ በመደረጉ ሰብሉ ያማረ ቁመና ላይ ይገኛል ያሉን የወረዳው ግብርና ጽሕፈት ቤት ኃላፊ ጥላሁን እንዳለማው ናቸው። ወደ መቶ አራት ሺህ ስድስት መቶ የሚሆን የአፈር ማዳበሪያ ተጠቅመናል። እንደዚሁም አጠቃላይ በኮሚዲቲ ሰብል እንግዲህ አንዱ የአሰራር የተሻሻሉ አሰራሮችን መጠቀም፣ በክላስተር ማምረት ዋናው አሰራር ነው። እዛ ላይ እንግዲህ በሶስት ዋና ዋና ሰብል በስንዴ በጤፍና በባቂላ ሀያ አራት ሺህ ስምንት መቶ ሰባ አምስት ሄክታር ታርሷል። በኮሚዲቲ የለማው ከዚ ውስጥም ከአጠቃላይ መሬቱ ሰባ በመቶ ይዛል። በምርት ስናየው ዘጠና አራት ፐርሰንቱን የሚይዘው በኮሚዲቲ ያለማ ነው ነው እና ይሄ ደግሞ ወደ ከአንድ ሚሊዮን ኩንታል በላይ ይሆናል ማለት ነው። ከምርጥ ዘር አቅርቦች ጀምሮ ግብአትን በማዳረስ አርሶ አደሩ በወቅቱ እንዲዘራ መደረግ ተችሏል። ለዚህ የባለድርሻ አካላት ሚና የጎላ ነበርም ሲሉ አውስተዋል። ወቅቱ ሁኔታ እንዳለ ሆኖ ከየአፈር ማዳበሪያ በማቅረብ እንደዚህ አማራ ዝርያ በማቅረብ እንደዚሁም ዘር ብዜቶች ወደራ ተጉለት አማራ ምርጥ ዘር የተለያዩ በተለይ ስንዴ ላይ አመራጭ ዘር ከ ከማቅረብ አንጻር ምርጥ ዘር በስፋት የሰራንበት ነው ያለው። በዚህም ያቀድነውን ምርት ለማሳካት ቅድመ ምርት ግመታችንም ይህንን እንደሚያሳካ ያመለክታል። ስለዚህ ይህንን ይዘን እየሰራን ያለንበት ሁኔታ ነው ሙሉ ፓኬጅ ተጠቅመን በቅርበትም በስንዴ ክላስተርም ሰፋፊ ክላስተሮችን እያደራጀን ከ2893 ሄክታር በላይ አደራጅተን እየተዘራበትና በዚህም አንድ ቦታ ላይ ብቻ ሁለት ቀበሌ ባንድ 20425 አርሶ አደሮች ተጠቃሚ የሆኑበት ሁኔታ ነው ያለው። የሲያ ደብርና ዋዩ ወረዳ 36 ሺ በላይ ሄክታር መሬት በሰብል የተሸፈነ ሲሆን ከዚህም 1.5 ሚሊየን ኩንታል ምርት ይገኛል ተብሎ ይጠበቃል። የጡት ካንሰር በሽታን ለመከላከል የሚያስችል የቅድመ ምርመራ ሕክምና አገልግሎት እየሰጠ መሆኑን የጤና ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ለሕክምናው የሚያገለግሉ የመድኃኒት አቅርቦት ስራዎችንም እየሰራው ነው ብሏል። ራሄል ደምሴ ዝርዝር አላት። የማንኛውም ጤናማ ሰው ሴሎች በየጊዜው ያድጋሉ፣ ይለዋወጣሉ። ይህ የሴሎች እድገት ጤናማ ባልሆነ መልኩ እየጨመረ ሲሄድ እብጠትን፣ እጢ ያስከትላል። አንዳንድ እብጠቶች በጊዜ ሂደት ወደ ካንሰር ተለውጠው ሰዎችን ለሞት ይዳርጋሉ። የጡት ካንሰር በሽታም በጡት ላይ ከሚከሰት ካንሰር የሚመጣ በሽታ ነው። በኢትዮጵያም የጡት ካንሰር በሽታ በተለይም በሴቶች ላይ እየጨመረ መሆኑን የጤና ሚኒስቴር መረጃ ያመለክታል። ዶክተር ህይወት ሰለሞን በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ናቸው። እንደ ሀገር በ በሽታውን ለመከላከል ከግንዛቤ ፈጠራ ጀምሮ ስራዎች እየተሰሩ ስለመሆናቸው ይናገራሉ። የጡት ካንሰርን በተመለከተ እኛም ሀገር እንግዲህ እስከ 16 ሺህ 900 ወይም ደግሞ አዳዲስ ታማሚዎች ይኖራሉ ተብሎ ነው። ህይወታቸውንም በዚህ በሽታ ሳቢያ ሊያጡ የሚችሉትም ስናይ ቁጥሩ ቀላል አይደለም። እስከ 890 የሚሆኑ ሴቶች በዚህ በሽታ ሳቢያ ህይወታቸውን ሊያጡ ይችላሉ። ምናልባት የጡት ካንሰርን ደግሞ እንደው ቀላል የሚያደርገው ቤታችን ራሳችን ራሱ በእጃችን ፈትሸን እንደው የተለየ ምልክት ካለ አሉ። እነዚህ ምን አይነት ነገሮች ሲታዩ ናቸው የመሳሰለው የሚለው እንዴት አድርገነው ራሳችን የምንፈትሸው የሚለው በጣም ቀላል ነው። ማንም ሴት ማድረግ የምትችለው ነገር ነው። ይህም በማድረግ ለየት ያለ ምልክት ስሜት ካለ ወደ ጤና ተቋም በመሄድ በህክምና የታገዘ ምርመራ ማድረግ ይቻላል ዶክተር ህይወት አክለውም ጤና ሚኒስቴር የጡት ካንሰር የህክምና ክትትልና አገልግሎት ለሚሰጡ የጤና ተቋማት የመድኃኒት አቅርቦት ለማሟላት እየሰራ ነው ብለዋል በመድኃኒት በቀዶ ጥገናም የሚሰጥ ህክምና አለ ከዛ በተጨማሪ በጨረር ህክምናም እንደ አስፈላጊነቱ እንዲሁም ደግሞ የተለያዩ መድኃኒቶችም አሉ፣ የሚሰጡ እና እነዚህም አሁን ከጊዜ ወደ ጊዜ በተሻለ መልኩ ተደራሽነታቸው እንዲጨምር ብዙ እየተሰራ ነው ያለው። ለምሳሌ በመድኃኒት የሚሰጠውን ህክምና በ33 ጤና ተቋማት ላይ እንግዲህ አሁን ቁጥሩን ይሄንም እያደገ ያለበት ሁኔታ አለ። የጤና ሚኒስቴርም ለዚህ የሚያስፈልገውን ግብዓት መድኃኒቶቹን ማለት ነው እስከ 63 በመቶ የሚሆነውን ወጪያቸውን ድጋፍ እየተደረገ አገልግሎት እንዲሰጥ ይደረጋል። ከዚህ በተጨማሪ የጡት ካንሰር መመርመር እንዲሁም ደግሞ የተለያዩ ሕክምናን እገዛ የሚሰጡ ተቋማትን ቁጥር ከፍ የማድረግ ስራም እየተሰራ ነው። ጡት ካንሰር በባለሙያዎች አቅም ሊጠናከር ይገባልና ለዛም ሲባል ነው በተለይ ወደ ታች ወርደን የመጀመሪያ ጤና መስጫ አሀድ ላይም ጭምር ሳይቀር ይሄ እርስ በርስ በቅብብሎችና በመደጋገፍ የሚሰሩ ስራዎችን እንዲሰፋ እየተደረገ ነው። ሁሉም ቅድመ ምርመራዎችን በማድረግ ከበሽታው ራሳቸውን ሊታደጉ እንደሚገባ ዶክተር ሕይወት አሳስበዋል። ከምንም በላይ ግን ቁልፉ ነገር አስቀድሞ የሚደረግ ምርመራ ወደ ህክምና ተቋም ደግሞ በጊዜ መምጣት ነው። ስለዚህ የጡት ካንሰር እንደማናቸውም ህሙሞች በምርመራ በህክምና ልንለየው እንዲሁም ደግሞ ልናክመው የምንችል ነው። የማይድን ወይም ደግሞ ተስፋ የሚያስቆርጥ ነገር አይደለም። ነገር ግን በወቅቱ ወደ ጤና ተቋም ሄዶ አስፈላጊውን እገዛ ማድረግ ስለሚጠይቅ እዚህ ላይ ብዙ መሰራት ይገባል። የጤና ሚኒስቴር ሁሉም ስለ ጡት ካንሰር ተገቢውን የሆነ ግንዛቤ እንዲያገኝ በጥቅምት ወር በተለያዩ ዝግጅቶች የግንዛቤ ማስጨበጫ ስራዎችን እየሰራ መሆኑን ገልጿል። ተመልካቾቻችን ዜናዎቻችን ቀጥለዋል። ወደ ሉ ለኢትዮጵያ ዘገባችን እናልፋለን። የሩሲያና ኢትዮጵያ ግንኙነት በፖለቲካ ዲፕሎማሲ ዘርፍ ከፍተኛ ደረጃ ደርሷል ሲሉ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተርኪን ከተናገሩ ሁለቱ ሀገራት በሀገራት የውስጥ ጉዳይ ጣልቃ ለመግባት እኩልነት፣ ሌሎች ተመሳሳይ የውጭ ጉዳይ ፖሊሲ ያላቸው መሆኑ ሀገራቱ በባለብዙ ዘርፍ ዲፕሎማሲ እንዲተባበሩ አስችሏቸዋል ብለዋል። አንዷ አለምናን አነጋግሯቸዋል። በአዲስ አበባ የሩሲያ ኤምባሲ ግቢ ውስጥ የሚገኝ አንድ ታሪክ ነጋሪ ምስል አለ። እሱም በ19ኛው ምዕተ ዓመት ማገባደጃ ገደማ አንድ የሩሲያ የሉካን ቡድን በጃን ሜዳ አዲስ አበባ ሲደርስ የነበረን ሁነት ያስቀመጠ ስዕል ነው። ምንም እንኳን ከአምስት መቶ ዓመታት በላይ የሁለቱ ሀገራት ግንኙነት እንዳለው ቢነገርም ይህ ሁነት የሁለቱ ሀገራት የዘመናዊ ዲፕሎማሲ ጅማሮ ሆነ። ከክፍለ ዘመን የተሻገረው የሁለቱ ሀገራት ግንኙነት ታዲያ ዛሬ ሁሉን አቀፍ የትብብር ደረጃ ያለው ነው ብለዋል ከአሚኮ ጋር ቆይታ ያደረጉት በኢትዮጵያ የሩሲያ አምባሳደር ኤቤግኒ ተርኪን። ከእነዚህ ትብብሮች መካከል ግን

በጣም የተጠናከረ ግንኙነት ነው ያለን። በዲፕሎማሲም በኩል በየ ጊዜው በክርብ እንተባበራለን። ይህ የትብብር መስክ እየላቀ እየተጠናከረ ለመሆኑ ማሳያ ደግሞ ይላሉ አምባሳደር ተርኪ። ኢትዮጵያ ወዳጅነት ባስፈለጋት ጊዜ በባለ ብዙ ዘርፍ መድረክ ድርድር ጫና በበረታበት ሁኔታ ሩሲያ ከጎኗ ነበረች። ኢትዮጵያ ውለታን አረሳችም ይላሉ

የዚህ ትብብርና ጠንካራ የሁለትዮሽ መቀራረብ ምክንያት ምን ይሆን? አምባሳደር ተርኪን ያስረዳሉ። የሁለቱ ሀገራት ግልጽና ተመሳሳይ የሆነ የውጭ ጉዳይ ፖሊሲ መከተላቸው ነው። ታዲያ እኒህ ምንድናቸው? አምባሳደሩ ይመልሳሉ። ሁለቱ ሀገሮች እና የሁለቱ ህዝቦች በዓለም አቀፍ መድረክ የሚ

መደጋገፍ ታዲያ ፖለቲካዊ ትብብር በኢኮኖሚ አድጎ በማህበራዊ ዘርፍም ተጠናክሮ እንዲቀጥል የአምባሳደሩ ምኞት ነው። ምኞት ብቻ ሳይሆን በትምህርት ዘርፍ ብቻ ከዚህ ቀደም በአመት እስከ ሰባት መቶ የሚደርሱ ተማሪዎች የትምህርት እድል የሚያገኙበት አሰራር ታሪክ ከሆነበት እውነት ወደ ተግባራዊ ቁጥር ለማላቅ እንደሚሰሩ አሳውቀዋል። በመጨረሻም አጫጭር ጉዳዮች ወደ ናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች።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 ዘገባው የኢትዮጵያ ዜና አገልግሎት ነው። የቻይና ባለሀብቶች በልዩ ኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ውስጥ ያላቸው የኢንቨስትመንት ተሳትፎ እያደገ እንደሚገኝ የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱ በአልሙኒየም ዘርፍ ለመሰማራት ከፈለጉ የቻይና ባለሀብቶች ጋር ተወያይተዋል። ባለሀብቶቹ ከፍተኛ ሀብት በሚጠይቀው አልሙኒየም ምርት ላይ ለመሰማራት ያቀዱ ሲሆን ኮርፖሬሽኑ አስፈላጊውን ድጋፍ እንደሚያደርግ አመላክተዋል። ውይይቱ የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችን ያ ያካተተ የመንግስት ልኡካን ቡድን አባላት ከባለ ሀብቶቹ ጋር ባለፈው ሳምንት በቻይና ካደረገው ውይይት የቀጠለ መሆኑን አመላክተዋል። በኢትዮጵያ 38 በመቶ ድርሻ ከሚይዙት የውጭ ባለ ሀብቶች መካከል አብዛኛዎቹ ቻይናውያን መሆናቸውን ጠቅሰው በአልባሳትና ጨርቃጨርቅ ዘርፍ በዋናነት መሰማራታቸውን ገልጸዋል። በአጠቃላይ ኮርፖሬሽኑ ሀገራዊ አቅምን የሚያግዙ የውጭ ኢንቨስትመንትን ለመሳብ እየሰራ እንደሚገኝ አክለዋል። የኢትዮጵያ ዜና አገልግሎት ዘገባ ነው።